በየዘርፉ የኢኮሜርስ ስርዓት መዘርጋት አገልግሎቶችን በማቀላጠፍና ተደራሽነትን በማስፋት የሚጫወተው ሚና ቀላል አለመሆኑ እሙን ነው። የሎጂስቲክስ ዘርፉ ደግሞ በኢኮሜርስ አገልግሎት ቢታቀፍ የሚታዩ ስንነቶችን በመቅረፍ እንደ ሀገር የሚኖረው ፋይዳ ጉልህ መሆኑ ይታመናል። በዋናነት መግዛትና ማቅረብን በኦንላይን መስራት ማለት ነው። በአጭሩ ሊትራሊ ልክ መርካቶ ወይም የሆነ ገበያ አዳራሽ የሚሸጠው ንግድ ኦንላይን መስራት ማለት ነው። ይሄ ደግሞ ከፍተኛ ጠቀሜታ አለው። አንደኛ ከስተመር ኮንቪኒየንሱ፣ ለጉዞ የሚወጣ ወጪ፣ እንግልቱ፣ ምልልሱ፣ ፋይናንሻል ትራንዛክሽኑ ከሁሉም በላይ ደግሞ አገልግሎቱ በሚፈለገው ጊዜ እና በሚፈለገው ሰዓት እንዲሰጥ አይችልም ማለት ነው። አሁን ግን ምቹ ሁኔታ እየተፈጠረ ነው። ለዚህ ነው እንደ ሀገር ዲጂታይዜሽን በሁሉም ተቋማት እየተሰራ ያለው። እንደ ትራንስፖርትና ሎጂስቲክስ ሚኒስትርም ዲጂታይዜሽኑ መሰረታዊ አገልግሎቶች እንዲለወጡ ብዙ ነገሮች እየተሰሩ ነው፣ ብዙ ሪፎርሞች እየተሰሩ ነው። እንደ ሀገር የሎጂስቲክስ ዘርፉን በማዘመን ሀገራዊ ግቡን እንዲያሳካ የኢኮሜርስ አገልግሎት ተግባራዊ መሆን ሚናው ላቅ ያለመሆኑ ይነሳል። የትራንስፖርትና ሎጂስቲክስ ሚኒስቴር የሚስተዋሉ ችግሮችን ለመቅረፍና የኢኮሜርስ ስርዓትን ለመተግበር ዓላማ ያደረገ የውይይት መድረክ ከባለ ድርሻ አካላት ጋር አካሂዷል። ሎጂስቲክስ ላይ ያሉትን ኢሹዎች ወይ ደግሞ የሚገጥሙን ችግሮች ዲስከስ አድርገን መፍትሄ ወይ ደግሞ የኛንም ካለን ልምድ ከመንግስት ጋር ሼር አድርገን እንዴት ሶሉሽን ማግኘት እንችላለን የሚለውን ለመነጋገር የገጠሙን ችግሮች ተናግረናል። ፌስ የምናደርጋቸውን ቻለንጆች ነግረናል። መፍትሄዎች ሀሳቦችንም አቅርበናል። እነዚህ ነገሮች ተከታትለን አብረን ማስጨረስ ይኖርብናል። እኛም እንደ ፕራይቬት ካምፓኒ ዊ ሀቭ ቱ ወርክ ዊድ ገቨርንመንት ከመንግስት ጋር መስራት ይኖርብናል። እነዚህ ነገሮች ለማስተካከል ማለት ነው። ምን ምን ተግዳሮቶች አሉ፣ በእነሱ በኩል ምን ይጠበቅባቸዋል፣ ምን ማድረግ አለባቸው፣ ተወዳዳሪ የሆኑ ተቋም ለመሆን ዘርፉን ለመደገፍ ምን ምን ማድረግ ያስፈልጋቸዋል የሚለውንም ያመላከትንበት ነው። ከሁሉም በላይ ደግሞ እንደ ሚኒስቴር መስሪያ ቤታችን ከነሱ ጋር ያሉ ተግዳሮት የተባሉትን ለይተን ይዘን የምክር ሀሳብም ተገኝቶባቸዋል። እኛም ደግሞ በእነዚህ ላይ እንሰራለን። እንደ ሀገር የተጀመረውን የሎጂስቲክስ አፈጻጸም ለማሻሻል እነሱ እየሰሩ ያሉትን ስራ ለማየት እና እያጋጠሙ ያሉ ችግሮችንም በጋራ ለመፍታት ና ከሞላ ጎደል በሀገር ደረጃ የሎጂስቲክስ ስርአትን ለማሳለጥ ይፈታል ሞ ነው። ከጊዜ ወደ ጊዜ እያደገ የመጣውን የዲጂታል ቴክኖሎጂና የአገልግሎቱን ትስስር እውን ለማድረግ ቀልጣፋና አስተማማኝ የኢኮሜርስ ሎጂስቲክስ አገልግሎት መተግበር ፋይዳው የጎላ ነው። ይህንንም ለማሳካት አሁን ላይ በርካታ ስራዎች እየተሰሩ ነው። አብዛኛው ነገር ግን አሁን እንደምታየው ኔትወርክን በጣም ተስተካክሏል። ዊች ግድ አንደኛው ኢምፖርታንት ነገር ያው ኢንተርኔት ከሌለ ስራ ስለሌለ ፔመንት በጣም አድጓል። ፔመንት ዋይዝ ኦፕሽኖች አሉ መርጠ ኢንተግሬት ማድረግ ይችላለ ሎጂስቲክሱን ካስተካከል የእውነት ኢ-ኮሜርሱን በደንብ ጥቅሙን መጠቀም እንችላለን ብዬ አስባለሁ፣ እንደ ሀገር ነው። ሎጂስቲክስ በመሰረተ ሀሳብ ትብብር ማለት ነው፣ ቅንጅት ማለት ነው፣ አብሮ መስራት ማለት ነው። አብሮ ካልሰሩ ሰፕላይ ቼኑ ወይም ሎጂስቲክሱን ከዳር እስከ ዳር ማሳለጥ አይቻልም። ስለዚህ እነዚህ ላስት ማይል የሚሰሩም ቢሆኑ እቃው ወይም አገልግሎቱ የተባለው ከስተመር ጋር እንዲደርስ ከፍተኛ ሚና አላቸው። ስለዚህ በአንድ ጊዜ ሳይሆን በቀጣይነት ከእነሱ ጋር አብሮ በመስራት ለዘርፉ የተሻለ ምክረ ሀሳብ፣ የተሻለ የትግበራ ሀሳቦች፣ የተሻለ የማሻሻያ ሀሳቦች ይገኛሉ። ስለዚህ በቀጣይነት ተገናኝተን ዘርፉን ለማሻሻል የምንሰራበት መድረክ መስርተናል ማለት ነው። እንደ መንግስት ሎጂስቲክስ በአንድ ሴክተር ብቻ ተሰርቶ የሚያልቅ ጉዳይ ስላልሆነ በብዙ ሁሉም በኢንዱስትሪ ውስጥ አለ፣ በግብርና ውስጥ አለ፣ በማይድን ውስጥ አለ፣ በቱሪዝም ውስጥ አለ፣ በሁሉም ስራ ውስጥ አለ። ያለ ሎጂስቲክስ የሚሳለጥና የሚገፋ አይነት ስራ አይኖርም። በዛ ውስጥ እያጋጠሙ ያሉትን ችግሮች ከሚመለከታቸው የመንግስት ተቋማቶች ጋር ሆነን እንዲፈታ እናደጋለን። የሎጂስቲክስ ስርዓት የተሳለጠ መሆን በሀገር ኢኮኖሚ ላይ የሚኖረው ድርሻ የጎላ መሆኑ ይነሳል። በቀጣይም በዘርፉ የተነሱ ችግሮችን በመፍታት አገልግሎቱን ተደራሽ ማድረግ ይጠበቃል።